ቅናት ከየት ይመጣል? ምቀኝነት ከየት ነው የሚመጣው? በትንሽ በትልቁ ቦግ ማለት ከየት ነው የሚመጣው? እለ ከየት ነው የሚመጣው ካላችሁ ከስኬርሲቲ ሜንታሊቲ አንድ አጠገብህ ያለ ጓደኛ የሆነ ነገር ሲሳካለት ከአንተ ላይ የጎደለ ሲመስል ነው ቅናት የሚመጣው። ሰሞኑን አባይ ቲቪ ላይ አንድ መጽሐፍ ሪቪው አድርጌ ነበረ ከሰዓት አንጻር ያላነሳሁትን አንድ የሚገርም ሀሳብ፣ አንድ በጣም አሪፍ የሆነች ሀሳብ ላነሳ የመጣሁትና አንድን ሰው ለሀላፊነት የምታምኑት ምኑን አይታችሁ እንትናማ ለዚህ ሀላፊነት ብቁ ነው አይደለም የምትሉት ምኑን አይታችሁ ጸሐፊው ብዙ ጊዜ ለሀላፊነት የሚታመኑ ሰዎች በእነዚህ ሁለቱ መመዘን ትችላላችሁ የምታምኗቸውን ሰዎች እነዚህ ሁለቱ አንጻር አይታችሁ ነው የምታምኑ። ሄ ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ፊራ ነኝ። በዚህም ሳምንት እንግዲህ በአዲስ ሀሳብ በአዲስ ቪዲዮ ተገናኝተናል። ባለፉ በባለፉት ሳምንታት እንግዲህ የተለያዩ ሀሳቦችን እያወራን ነበር። በዛሬ ፕሮግራም ግን እንደው አንድ ሀሳብ ላውራችሁ አሰብኩኝ። አይዶን ነው ካያችሁት። ሰሞኑን አባይ ቲቪ ላይ አንድ መጽሐፍ ሪቪው አድርጌ ነበረ ፕሪንሲፕል ሴንተርድ ሊደርሺፕ የሚል መጽሐፍ እና ብዙዎቻቸሁች ያያችሁት አልመሰለኝም። እንድታዩት እንግዲህ ከስር ዲስክሪፕሽን ላይ እጽፍላችኋለሁ። ግን ከሰዓት አንፃር ያላነሳሁትን አንድ የሚገርም ሀሳብ፣ አንድ በጣም አሪፍ የሆነች ሀሳብ ላነሳላችሁ ፈልጌ ነው ዛሬ አክቹዋሊ የመጣሁት እና ምናልባት መጽሐፉን ላናንበባችሁ ሰዎች እንደው ትንሽዬ ኮንቴክስት ለመስጠት ያህል መጽሐፉ እንግዲህ ከዚህ በፊት ስቲቨን ኮቪን ታውቁታላችሁ ብዬ አስባለሁ። ዘሰበን ሀቢትስ ኦፍ ሀይሊ ኢፌክቲቭ ፒፕል እዚህም ላይ ሪቪው አድርጌያለሁ የእሱም መጽሐፍ እና እዛ መጽሐፍ ላይ የጻፈው ጸሐፊ ነው ይሄ ሰው እና ብዙ ጊዜ ማኔጅመንትና ሊደርሺፕ ላይ ትኩረት የሚያደርጉ መጽሐፎችን ነው የሚጽፈው። እዚህ ላይ በተለይ ሊደርሺፕ ላይ ትኩረት የሚያደርግ ጽሁፍ ነው። አንድ ሰው እንዴት ነው መርህ ላይ ተመስርቶ ተቋምን ራሱን፣ ሀገርን፣ ቤተሰብን መምራት የሚችለው የሚል ሀሳብ ነው የሚያወራው እና እንደው ትንሽ ኮንቴክስት ለመስጠት ያህል ጸሐፊው ምን ይላል፣ አንድ ሰው ምንም አይነት ተቋም ኦርጋናይዜሽን ምንድን ነው ከመምራቱ በፊት ሀገር መሪ በሉት ቤተሰብ መምራት በሉት፣ ምንም ነገር ከመምራቱ በፊት መጀመሪያ ማለፍ ያለባቸው ደረጃዎች አሉ ይላል። የመጀመሪያው ፐርሰናል ኢፌክቲቭነስ ነው። እንግዲህ ያያችሁ ሰዎች ታውቁታላችሁ፣ እዚህ ላይ ብዙ አልቆይም። ፐርሰናል ኢፌክቲቭነስ ማለት አንድ ሰው የሆነ ኃላፊነት ላይ እንዴት ነው ብቁ ለመሆን መጀመሪያ ፐርሰናል ራሱ እንደ ግለሰብ ኢፌክቲቭ መሆን አለበት። እና ምን ይላል የፐርሰናል ኢፌክቲቭነስ ውጤቱ ትረስት ወርዚ መሆን ነው ይላል። አንድ ሰው ፐርሰናል ኢፌክቲቭ እንደሆነ የምታውቁት መለኪያው ትረስት ወርዚ መሆን ወይም ደግሞ ለአንድ ኃላፊነት እንዲታመን አድርጎ ራሱን መቅረጹ ነው። ወደዚህ ሀሳብ እመለሳለሁ። ምን ማለት ነው አንድ ሰው ራሱ ላይ ሰርቶ ውጤታማ ሆኗል የምትሉት ለኃላፊነት እንድታምኑት አድርጎ ራሱን ሲያበቃ፣ አንዳንድ ጊዜ አንዳንድ ሰዎችን በኃላፊነት ታምናቸዋላችሁ። በቃ እንትና ለእንትናማ ኃላፊነት ሰጥቼው ብሄድ ይህ ሰውዬ ጎበዝ ነው የምትለት አይነሰዋል መጀመሪያ በዛ ልክ ራሱ ማብቃት አለበት። ከዛ ሁለተኛ ይመጣል፣ ኢንተርፐርሰናል ኢፌክቲቭነስ። ኢንተርፐርሰናል ኢፌክቲቭነስ ደግሞ ሰዎች ሰዎች ላይ እርስ በርስ የሚፈጥሩ ተጽዕኖ ነው መልካም የሆነ ተጽዕኖ። አንድ ሰው ከአንድ ሰው ጋር መልካም የሆነ ግንኙነት ካለው ትረስት ይፈጥራል ወይም ደግሞ መተማመን ይፈጥራል። ከዛ ከፍ ይላል ማናጀሪያል ዴቨሎፕመንት ደግሞ የሚባል አለ። የማናጀሪያል ዴቨሎፕመንት አላማው እንግዲህ ኢምፓወር ማድረግ ነው። አንድ አስተዳዳሪ ወይ አንድ ማናጀር ጥሩ ማናጀር እንደሆነ የምታቁት ባይ ዚህ ሶስት አራት ነገር ሲሰራ ሳይሆን ሰዎች ስራዎችን እንዲሰሩ ኢምፓወር ሲያደርግ ነው፣ ኃላፊነት ሲሰጥ። ከዛ የመጨረሻው አለ ኦርጋናይዜሽናል ዴቨሎፕመንት የሚባለውና ሁሉም ውስጥ እንዳልኳችሁ አልገባም። ግን የመጀመሪያው ሀሳብ ላይ ፐርሰናል ኢፌክቲቭነስ የምትለው ላይ ትንሽ ነገር ላንሳላችሁ። ጸሐፊው ምን ይላል አንድ ሰው ራሱ ላይ ሰርቶ ውጤታማ ከሆነ ቅድም ብያቸው ትረስት ወርዚ ይሆናል፣ ለኃላፊነት እንዲታመን መታመን ይችላል። ግን አንድ ሰው ለኃላፊነት የምታምኑት ምኑን አይታችሁ ነው? ኦብቪየስሊ ሰውነቱን አይታችሁ አይደለም። ማለት አንድ ሰው ለኃላፊነት የምታምኑት ምኑን አይታችሁ ነው? እንትናማ ለዚህ ላፊነት ብቁ ነው አይደለም የምትሉት ምኑን አይታችሁ ነው? ጸሐፊው ብዙ ጊዜ ለኃላፊነት የሚታመኑ ሰዎች በእነዚህ ሁለቱ መመዘን ትችላላችሁ ይላል። የምታምኗቸው ሰዎች ከእነዚህ ሁለቱ አንፃር አይታችሁ ነው የምታምኑት። የመጀመሪያው ምን ይላል? ኮምፒተንሲ ሲኖራቸው ወይ ደግሞ ብቃት ሲኖራቸው ኮምፒተንሲ ወይ ደግሞ ብቃት ማለት ኃላፊነት ልሰጧቸው ስላለው ዘርፍ እውቀት አላቸው ወይ ወይ ልምድ አላቸው ወይ ወይ ደግሞ ስኪል አላቸው ወይ ክህሎት አላቸው ወይ ደግሞ ታለንት አላቸው ወይ፣ እዛ ቦታ ላይ የሆነ ብቁ የሚያደርጋቸው መመዘኛቸው የመጀመሪያው እንዴት ነው እውቀት አለው ወይ ክህሎት አለው ወይ፣ ከዚህ በፊት እንደዚህ ዓይነት ቦታ ላይ ኃላፊነት ሰጥቼው ባስቀምጠው ይሄ ሰውዬ ችግር ቢፈጠር ችግሩን የመፍታት አቅም አለው ወይ፣ በዚህ ትመዝኗቸዋላችሁ። የመጀመሪያው ግን ሁለተኛው ነገር አለው ወይ ደግሞ ሁለተኛው ጎን አለው። አንድ ሰው ለኃላፊነት እንዲታመን የሚያደርገው እሱም ደግሞ ካራክተር የሚባለው ነገር ነው። እዚያም ላይ ቪዲዮ ላይ ለማንሳት ሞክሬ አለሁ፣ ግን እዚህ ላይ ሳላነሳ ያለፍኩት እንደው ሰዓት ቢበቃኝና ረዘም ባለ መንገድ በአውራው ደስ ይለኝ የነበረ ሀሳብ አንድ ሰው ሁለተኛ የምታምኑት አዎ፣ ጥሩ ብቃት ሲኖረው ነው። ጥሩ ብቃት ግን ብቻ አይደለም፣ ጥሩ ባህሪም ሲኖረው ነው ይፈለጋል። ጥሩ ብቃት ቢኖረው ሰው ጥሩ ባህሪ ከሌለው አትቀበሉትም። እዛም ቪዲዮ ላይ ለመግለጽ ሞክሬያለሁ። በጣም ጥሩ የሆነ ምግብ በማይሆን ዕቃ ቢቀርብላችሁ አትቀበሉትም። አሪፍ ምግብ ነበር ግን ትላላችሁ፣ ግን አፍራሽ ነው። ቶታሊ ኢግኖር ታደርጉታላችሁ፣ ወይ ደግሞ ቶታሊ ትጥሉታላችሁ። ግን ጸሐፊው አንድ ሰው መልካም ካራክተር እንዲኖረው ምን ያደርግ፣ እዚህ ጋር በጣም ደስ የምትል ሀሳብ ያንስ። ጥሩ ካራክተር እንዲኖራችሁ ትፈልጋላችሁ ወይ ደግሞ አንድ ሰው ጥሩ ካራክተር አለው የለው የሚለውን ነገር መመዘን ትፈልጋላችሁ። እነዚህ ሶስት ነገሮች ይሁ፣ እነዚህ ሀሳብ ላይ ነው ዛሬ ማውራት የምፈልገው። አንድ ሰው ጥሩ ካራክተር እንዳለው እንደሌለው በምን ትመዝናላችሁ? እናንተም ወደ እናንተም ደግሞ ስታመጡት ጥሩ ካራክተር እንዲኖራችሁ ምን ማድረግ አለባችሁ? የመጀመሪያውን ነገር ላውራችሁ፣ ሶስት ነገር ነው የሚያነሱ። የመጀመሪያው የመጀመሪያው ጸሐፊው የሚያነሰው ሀሳብ ኢንተግሪቲ የሚለው ሀሳብ ኢንቴግሪቲ ብዙ ጊዜ ደጋግሜ አነሳዋለሁ ግን ደግሞ እዚህ ጋር በጣም ቫሊድ የሆነ ሀሳብ ስለሆነ ላንሳው። ኢንቴግሪቲ ማለት አንድ ሰው ለራሱ ለህሊናው፣ ለፈጣሪው መታመን ሲችል ማለት ነው። ኢንቴግሪቲ አንድ ሰው ኢንቴግሪቲ ያለው ማለት ሰው ፊት የሆነ መልክ አሳይቷቸው የሆነ ባህሪ ኖሮት ብቻውን ሲሆን ሌላ ባህሪ የለውም ማለት፣ ኮንስተንት የሆነ ማንነት ያለው ሰው፣ እዚህ ሂዱ እዛ ሂዱ ተመሳሳይ የሆነ ማንነት ያለው ሰው። ይህ ሰው ኢንቴግሪቲ ያለው ሰው ነው ልትሉ ትችላላችሁ። ራሱ ለወሰነው ነገር እንዴት ነው የሚገዛ አይነት ሰው ማለት ነው። አንድ ሰውዬ ሲናገር ምን አለ አንዳንድ ጊዜ አለ ሰው ለፈጣሪ ያልታመነን ሰው ለሀላፊነት ማመን አስቸጋሪ ለራሱ ያልታመነን ሰው ለሆነ ሀላፊነት ማመን አስቸጋሪ አዎ እውነት ነው አንዳንድ ጊዜ ሰዎች በድብቅ የምናደርገውን ነገር ወይ ራሳችን ለራሳችን ከምንሰጠው ክብር ይልቅ ቦታ ይልቅ ለሰው ቦታ እንሰጣለን ግን ሰው ኢንተግሪቲ ሲኖረው እንዴት ነው ሁሉም ቦታ ቋሚ የሆነ ማንነት አለ ይሄ ማለት ግን ሁሉም ቦታ ተመሳሳይ መልክ ይኖረዋል ማለት አይደለም ሁለቱ ነገሮች በጣም የተለያዩ ናቸው። ትዝ ካላችሁ ዘ ሰቨን ሀቢትስ ኦፍ ሃይሊ ኢፌክቲቭ ፒፕል ላይ ፐርሰናሊቲ እና ካራክተር የሚባሉ ነገሮች በጣም የተለያዩ ነገሮች ናቸው ብያወርቻችሁ ነበር። ትዝ ካላችሁ እና እዛ ላይ ካስታወሳችሁ፣ ካራክተር ማለት የአንድ ሰው የውስጥ ማንነቱ ነው። አሁን እያወራን ያለ ነው ስለ ካራክተር ነው። ፐርሰናሊቲ የሚባለው ነገር ከቦታ ቦታ ይቀያየራል። ይቀያየራል ብቻ አለ መቀየርም አለበት። እቤት ያላችሁን ባህሪ ውጭ አታመጡትም። ቤት የሆነ ፐርሰናሊቲ ያላችሁ የሆነ የምትለብሱት ማስክ አለ ስራ ቦታ ላይ ሌላ ማስክ አላችሁ። ጓደኞቻችሁ ማል ሌላ ማስክ አላችሁ። ፐርሰናሊቲ ከቦታ ቦታ መቀየር አለበት፣ ደግሞ መቀየርም ይችላል። ከሁሉም ሰው ጋር ላትስቅ ትችላል። አንዳንድ ቦታ ላይ ዝም ልትል ትችላል። እንደ ቦታው ካራክተር የሚባለው ነገር ግን ቋሚ የሆነ ካራክተር ለመገንባት ግን ኢንተግሪቲ ያስፈልጋል። ካራክተር ማለት ባህሪ ማለት ነው፣ የእናንተ የውስጥ ማንነታችሁ እና ጻፊው አንድ ሰው ለሀላፊነት እንዲታመን እንደማይታመን የምትለዩት በዚህ ነው። ሰው ፊት እና ብቻውን ሲሆን ተመሳሳይ ነው ወይ የቅርብ ጓደኛችሁ ሊሆን ይችላል የሆኑ የሆኑ ሰዎች ጋር ሌላ መልክ ይኖረውና እናንተ ጋር እውነተኛ መልኩ አንዳንድ ይሉ እንደዚህ አይነት የተለያየ መልክ ያለው ሰው እናንተ ተራ ነው የሚጠብቅላችሁ በኋላ ሌላኛው መልክ መውጣት አይቀርም እና ለሀላፊነት ሰው ለማመን መጀመሪያ ኢንተግሪቲ መኖሩን እርግጠኛ ሁኑ ቦታ ሳይቀየር ማይቀየር ማንነት መኖሩን እርግጠኛ እንድትሆኑ መጽሐፉ ይናገራል የመጀመሪያው ኢንተግሪቲ ሁለተኛው ደግሞ ማቹሪቲ የሚሉ ሀሳብ ነው አይ ዶን ኖ ከዚህ በፊት ሀሳብ አንስቼው ከሆነ ብስለት ነው ማቹሪቲ ማለት ብስለት ማለት ነው በአማርኛ ጸሐፊው ምን ይላል አንድ ሰው ማቹር እንደሆነ እንደበሰለና እንዳልበሰለ ለማየት እነዚህ ሁለት ሚዛን ላይ ያስቀምጡት። ማቹሪቲ እነዚህ ሁለት ነገሮች ድምር ውጤት ነው ይላል። ከሬጅና ኮንሲደሬሽን የሚባሉት ነገር ማለት ነው። ከሬጅ የሚባለው ጎኑ አንድ ነገር ለማድረግ ይገፋፏል፣ በቃ ደፋር ያደርጓል፣ በቃ ምንም ነገር ማድረግ ይፈልጋል። ከፈለገ እንደፈለገ ይናገራል። በቃ የእኛ ዘመን ግልጸኝነት አለ አይደል? አንዳንዴ የእኛ ዘመን ግልጸኝነት እኔ ፐርሰናል ግልጸኝነት ነው ብያ ላስም፣ አንዳንዴ ጋር ተወጥነትም እንደመጣ ለማውራት ግልጽ መሆን አይደለም አክቹሊ እንዴት ነው ከሬጅ እንደፈለክ እንድትናገር ያደርጋል ግን ከሬጅ ብቻ አይደለም በዚህ ጎን ደግሞ ሌላ ሚዛን አለች ኮንሲደሬሽን የምትባል ኮንሲደሬሽን ደግሞ እንደመጣል ልታወራ ያለችውን ከሬጅ ካወራው በኋላ ምን አይነት ነገር ሊመጣ ይችላል ብላችሁ እንድታገናዝቡ ያደርጋችሁ ምን ማለት ነው ከሬጅ እንድትናገሩ ያደርጋችኋል ኮንሲደሬሽን ከተናገራችሁ በኋላ የሚመጣውን ነገር እንድታመዛዝኑ ነው ያደርጋችኋል ብስለት ማለት ይሄ ነው በነገራችን ላይ ለምሳሌ በእኛ ወደ እኛ ስናመጣው ልጅ እያለን በጣም ትልቅ ከሬጅ ነበር ይቺ ኮንሲደሬሽን እንደውም አልነበረንም ልትሉ ትችላላችሁ። ስለዚህ እንደመጣልን ትናገራለች። እንደመጣልን ልጅ እያለን እንጫወታለን፣ እንደመጣልን እንሳደባለን፣ እንደመጣልን እንጫወታለን። ልጅ ነን፣ በቃ ልጅ ስትሆን ብዙ ኢንፍሉዌንስ የለ። ትንሽ እየታደገ ሲመጣ፣ ሰው እየበሰለ ሲመጣ የምትበስለው ነገር ይቺ ኮንሲደሬሽን የምትባለው ነገር ማን ነው፣ ከሬጅ የምትባለው ነገር ኮንሲደሬሽን በምትባለው ነገር እየተዋጠች ትመጣለች። ምን ማለት ነው? ማድረግ ትፈልግና ያንን ነገር ካደረግክ በኋላ የሚመጣውን ነገር ታገናዝባል። መሳደብ ትፈልግና እንደፈለክ መናገር ትፈልግና፣ ኮንሲደሬሽን ደግሞ ትንባይ በኋላዊ ነገር ተናግሬ መዘዝ እንዳይመጣብኝ ብለ ትተዋል። ጎልመስ እያልክ ስትመጣ እች ከሬጅ የምትባለው ነገር ትሞታለች። እንደፈለክ እንደፈለግ እንደፈለክ ነው እንደፈለግ ማድረግ ትፈልጋለህ፣ ግን ደግሞ እ ኮንሲደሬሽን የምትባለው ነገር እየበዛች ስለምትመጣ ከሬጅ ትወርዳለች። ከዛ እድሜ እየሄደ ሲመጣ ምን ይሆናል? ሙሉ በሙሉ ማለት ይችላል ከሬጅ የምትባለው ነገር ትሞታለች አለች። እንደ ድሮ እንደፈለክ መንቀልቀል አትችልም። እንደፈለክ መናገር አትችልም። አሁን የቤተሰብ ባለቤት የቤተሰብ አባወራ ነው፣ እማወራ ነሽ፣ እንደፈለጋችሁ መጫወት አትችሉም። ቢኮዝ ሰውነታችሁ እንዴት ነው፣ ሊሚቴሽን አለው ወገቤ እንትላል፣ እንደፈለግ መሆን አትችሉም። የግድህን ስለምትረጋጋ ኮንሲደሬሽን ያድጋል፣ ወይም ደግሞ ነገሮችን የማመዛዘን አቅማችን ከፍ እያለ ይመጣል እና ጸሐፊው አንድ ሰው ለሃላፊነት ይታመን አይታመን በሌላ የምትለዩት በዚህ ነው፣ በማቹሪቲ ነው። በማቹሪቲውን በምድ ነው የምትለዩት። ማድረግ የሚፈልገውን ነገር በኋላ ሊመጣ ካለው ነገር ጋር እያመዛዘነ ነው ወይ የሚያደርገው? ሲናገር እያመዛዘነ ነው ወይ የሚናገረው? ማቹሪቲውን በዚህ ልትመዝኑ ትችላላችሁ። ሶስተኛውና የመጨረሻው አበንደንት ሜንታሊቲ ነው። እኔ እዚህ ጋር ደርስ በጣም ነው ያነቀኝ፣ እውነት ለመናገር ለምን ጸሐፊው ምን ይላል? አበንደንት ሜንታሊቲ ወይም ደግሞ አበንደንት ሜንታሊቲ ማለት በአማርኛ ለሁሉም በቂ የሆነ ነገር አለ የሚል አሳሰብ ማለት። ሁሉም በቃ ምንድነው፣ ሁሉም ሰው የሚፈልገውን ነገር ማግኘት ይችላል። ሁሉም ሰው የሚፈልገውን ነገር የመሆን አቅም አለው። ለሁሉም በቂ የሆነ ነገር አለ የሚል አሳሰብ። ጸሐፊው ምን ይላል? ቅንዓት ከየት ይመጣል? ምቀኝነት ከየት ነው ይመጣው? በትንሽ በትልቁ ቦግ ማለት ከየት ነው የሚመጣው? እልህ ከየት ነው የሚመጣው ካላችሁ ከአበንደንት ሜንታሊቲ ሳይሆን ከስኬርሲቲ ሜንታሊቲ ነው። አንድ አጠገብህ ያለ ጓደኛ የሆነ ነገር ሲሳካለት ላይ ካንተ ላይ የጎደለ ሲመስልህ ነው ቅናት የሚመጣው። ያኔ ስኬርሲቲ ሜንታሊቲ ኦቨርዌልም ያደረጋል። ሳታስቦ መልክ መቀየር ይጀምራል። ሳታስቦ ንግግር ይቀየራል፣ ባህሪ ይቀየራል፣ ወደ ጥላቻ ይሄዳል። ይሄ ለሆነ ሰው ሲሳካለት ከኔ ጎደለብኝ የሚል ህሳቤ ነው። አብዛኛውን ጊዜ ሰው ማልጥለን የሚፈጥረው እንዳታምኑት የሚያደርጋችሁ አበነንት ሜንታሊቲ ሲኖራችሁ ግን እድሎችን ታያላችሁ። ሰው ሲሳካለት ከእናንተ ላይ እንደጎደለባችሁ አይስማማችሁ። ከዚህ ሰውዬ ጋር ለረጅም ጊዜ መቀጠል ትችላላችሁ። እና እንዴት ነው አበነንት ሜንታሊቲ ያለው ሰው እንደውም ምን ይላል ጻፊ? አበነንት ሜንታሊቲ ሲኖራችሁ ሌላ ሰው ጋር ሌላ ሰው ሲሳካለት እንዴት ነው ክሮስ ፕሮዳክቶችን ታስባላችሁ። ጓደኛችሁ ቲሸርት ሸጦ ከተሳካለት ኦኬ እሱ ቲሸርትን ነው የሸጠው። አንተ ደግሞ ፕሪንቲንግ ማሽን ትሰራለህ። የሚሸጡ ቲሸርቶች ላይ ለምን ቀለም ያለው ነገር ለምን ስዕል እየለጠፍኩ አልሸጥም? ምንድን ነው? አንድ ላይ መሄድ የሚችሉ ፕሮዳክቶችን ሴል ማድረግ ችላላችሁ። አንድ ላይ መሄድ የሚችሉ ነገሮችን መፍጠር ችላላችሁ። መቼ አበንደንት ሜንታሊቲ ሲኖራችሁ ከሌላችሁስ የሆነ ሰላይ ትጀምራላችሁ፣ ትሰበራላችሁ። ለምን ቂም ኦቨር ዌል ያደርጋል። አይምሮአችሁን ይዛቸዋል። ብዙ ነገሮች ያስጀምሯቸዋል እንጂ እንዳትቀጥሉ ያደርጓቸሁ። እንግዲህ ለዛሬ ፕሮግራም ለአውራችሁ የፈለግኩት ሀሳብ ይሄ ነው ካነበብኩት ትንሽ ነገር ሼር ላደርጋችሁ ነው የመጣሁት። ቀጣይ ሳምንት በሌላ ሀሳብ እንዲሁን እንገናኛለን። አብራችሁን ስለነበራችሁ አመሰግናለሁ። ቀጣይ ሳምንት በአዲስ መጽሐፍ ማን ነው ልምድ አይለቅማል። ቀጣይ ሳምንት በአዲስ ሀሳብ እንገናኛለን። ባይ